አዎ ትናንትና በኮንፈረንስ ሊግ የተደረገውን ትልቅ ጨዋታን የተመለከትነው፣ ሌላኛውን ጉዳይ ደግሞ እናንሳ በአርሰናል ከሸነፉ በኋላ ጫና ውስጥ ያሉትን የካርሎ አንቼሎቲን ጉዳይ እንመልከት። በላሊጋ አሁኑ ፉክክር ውስጥ አሉ። ስለዚህ ውድ የሚያደርጉ ጨዋታም ቀላል ይሆናል ተብሎ አይጠበቅም። ከዛ ውጭ ግን የመልሱን ጨዋታ በቤርና ወሮብ ያደርጋሉ። ሪያል ማድሪድ ምንም ጥያቄ የለው ሜነን ጨዋታ ለመቀልበስ ወደ ሜዳ ይገባል። እሱ ትልቅ ጫና የሚፈጥር ጉዳይ ነው። ይህንን እንመልከተው። ደግሞ የብራዚል ብሔራዊ ቡድንም ጉዳይ አለ። ክሱም እነዚህ ነገሮች በሙሉ አንቼሎቲን ራስ ምታት ውስጥ የከተታቸው ይመስላል። እናንሳ ይህን ጉዳይ። ሪያል ማድሪድ በታሪኩ አድርጎት ማያውቀውን ነገር በሚቀጥለው ሳምንት ማድረግ አለበት። ከሶስት ለዜሮ ተመልሶ አያውቅም። ስለዚህ ያንን ማድረግ አለበት። ትልቅ ፈተና ነው። በመቼስ ሪያል ማድሪድ አያደርገውም አይባልም ባለው ትልቅ የቻምፒየንስ ሊግ ተወዳዳሪ የሌለው ታሪክ ምክንያት ነገር ግን በዚህ አመት አንቼሎቲ ከዚህ ውድድር ዘመን መጠናቀቅ በኋላ በሪያል ማድሪድ አሰልጣኝነት የሚቀጥሉ አይመስለኝም። ምን ያደርጋል ሪያል ማድሪድ አይታወቅም። ግን አሁን በስፔን ስለሳቸው የሚባለውን ስትሰሚ ከዚህ ወጀብ የሚተርፉ እየመሰለ አይደለም። ይሄ ደግሞ የከትናንት በስቲያው ሽንፈት ደግሞ ነገሩን በጣም አባብሶታል። በዚህ አመት ለሶስተኛ ጊዜ ነው ሶስትና ከዛ በላይ ጎል ተቆጥሮባቸው ሲሸነፉ። በባርሰሎና አራት ለዜሮ ና አምስት ለሁለት ተሸንፈዋል። በአርሰናል ሶስት ለዜሮ ተሸንፈዋል። ሶስትና ከዛ በላይ የተቆጠረባቸው በሶስት የጎል ልዩነት የተሸነፉባቸውን ጨዋታዎች ካየን ከ19 ውድድር ዘመን ወዲህ ሆኖ አያውቅም። 19 ውድድር ዘመን ማለት ደግሞ ክርስቲያኖ ሮናልዶ የለቀቀበት ወደ ዩቬንቱስ የሄደበት ዚዳን በኋላ ተመልሶ እስኪመጣ ድረስ ከሪያል ማድሪድ አሰልጣኝነት ራሱን ያነሳበትና ና የሆነ የአንድ ዘመን ፍጻሜ ይመስል የነበረበት ወቅት ነው። በሁለት ጨዋታ 11ኛ ሽንፈታቸው ነው መ በየአምስት ጨዋታ አንዴ ይሸነፋሉ ማለት ነው። ይህም ለማድሪድ አይነት ትልቅ ክለብ ስኬታማ ክለብ አምና ደብል ለሰራ በሌሎችም ብዙ ዋንጫዎች ላሸነፈ ቡድን ከፍተኛ ነው። ባለፉት ሁለት ተከታታይ የቻምፒየንስ ሊግ ጨዋታዎች ጎል አላስቆጠረም። በዋንዳ ሜትሮፖሊታኑ ከአትሌቲኮ ማድሪድ ጋር፣ በኤምሬትስ ከአርሰናል ጋር ይሄ ሲሆን ከ አስራ ስድስት አመት በኋላ ለመጀመሪያ ጊዜ ነው። ዋንዴ ራሞስ ነበሩ ለመጨረሻ ጊዜ አሰልጣኝ የነበሩት በዛ አመት ቪቼንቴ ማነው ካልዴሮን የሚባሉ ፕሬዚደንት ነበሩት፣ ባሉዳ የሚባሉ ሌላ ጊዜ ፕሬዚደንት ነበሩት። ያኔ ነው ለመጨረሻ ጊዜ ሁለት ተከታታይ ጨዋታዎችን ከሜዳ ውጭ በቻምፒየንስ ሊግ ጎል ሳያስቆጥር የወጣው። ግን ያሰልጣኙ ችግር ብቻ አይደለም። በቀደም ስናነሳ በተለይ ይሄ የራኒንግ ስታቲስቲክስ የመሮጥ ስታት ምንድን ነው ብዙ የሜዳ ስፍራ መሸፈን ምንድን ነው ያከራክራል። ከዚህ በፊትም እንዳነሳው ታውቃለሁ። ግን ጨዋታ ዶሚኔት አድርገሽ ቢሆን ኖሮ ያኛው ቡድን በወርክሎድ የሚበልጠው ብዙ በመሮጥ ብዙ ኢንቴንሲቲ ሩጫዎች በማድረግ የሚበልጠው ችግር አልነበረው። ግን አርሰናል እንደዛ ዶሚኔት አድርጓቸውም ነው በ13 ኪሎ ሜትር ገደማ የበለጠ የሮጠው። ፕሬስ አያደርግም ቡድኑ። ጭራሽ ከቪኒ ፕሬሲንግ ከእምባፔ ፕሬሲንግ አትጠብቂም። ጭራሽ ሊሆን የሚችል አይደለም። አያደርጉም ፕሬስ ከስንት ጊዜ አንዴ የሲቲው ጨዋታ ላይ እንዳደረጉት ካልሆነ በስተቀር እየሆነ አይደ አሁን ትላንት እንደሁን ለማነጻጸር ያህል እምባፔና ቪኒሽ ጁኒር በዛ የአርሰናል ጨዋታ አስራ ሁለት ጊዜ ነው በድምር ፕሬስ ያደረጉት፣ አስራ ሁለት ጊዜ። ሚኬል ሜሪኖ አርባ አንድ ጊዜ ነው ለብቻው ያደረገው እሱ ለብቻው አርባ አንድ ጊዜ ፕሬስ አድርጓል ስንል ይሄ የአይ ኦብዘርቬሽን አይደለም ስታቲስቲካል ነው። በግልጽ በአይናችን ይታያሉ። ኦፍኮርስ በአጠገባቸውን በቃ ፓሴንጀሮች ናቸው፣ ኳስ ይዙ መታተኞች ናቸው። የትኛውንም ቡድን ማፍረስ ይችላሉ። ግን እግር ኳስ ያለ ኳስ ነው የምትጫወቱ ስፖርት ነው። ይሄንን ብዙ ጊዜ እንላይ የነበረው ስለ ፓሪሳን ዠርማ ነው። ሪያል ማድሪድ ውስጥም ይኸው ችግር አለ እና አሰልጣኙ እንዴት ነው አራቱን የምታጫወቱት በቃ ሚዛን ሳያተቡር ነው ሲሏቸው፣ ጥሩ ተጫዋቾች ሁልጊዜ አብሮ መጫወት አለባቸው እንደዛ ነው የምናደርገው ብለዋል። ግን የአርሰናል ጨዋታ ሲዝኑ በሙሉ ስናይ የነበረውን ችግር አፍረጥርጦ አወጣው እንጂ ሪያል ማድሪድ ለዘጠኝ ወር ለስምንት ወር እንደወቅ ቻምፒየንስ ሊግ ስለሆነ ሪያል ማድሪድ የቻምፒየንስ ሊግ አለቃ ስለሆነ ካልሆነ በስተቀር የሪያል ማድሪድን ፐርፎርማንስ ላየ ሰው አያስገርምም። በቀደም የተሸነፈበት መንገድ እለት በእለት የማድሪድን ጨዋታ ላሊጋን ነገሬ ብሎ ለሚያይ ሰው ቻምፒየንስ ሊግ በዚህ ሲዝን ላየ ነው ሪያል ማድሪድ አያስብጭራሽ አያስገርምም። ይሄ ይመጣ ነበር። ይኸውልሽ ምሳ በዚህ ዓመት በቻምፒየንስ ሊግ ብዙ ብዙ ሙከራ ያዳነው ግብ ጠባቂ ሰርፕራይዝ ሰርፕራይዝ ቲቡ ኩርቱዋ ነው። አርባ ስምንት ሙከራ አድኗል። የሪያል ማድሪድ ግብ ጠባቂ ነው። ከዛ ቀጥሎ ያሉትን ግብ ጠባቂዎች ብታይ ማድሪድ ምን ያህል ሙከራ እንደሚሞ ቀደም የማድሪድ ምርጡ ተጫዋች ሆነ መውጣቱ እኮ ነጋሪ ነው። ከዛ ቀጥሎ የፋይኖርድ ግብ ጠባቂ፣ የስፓርታ ፕራክ ግብ ጠባቂ፣ የቤንፊካ ግብ ጠባቂ፣ የፔስቬ ግብ ጠባቂ፣ የሴልቲክ ግብ ጠባቂ ናቸው የሚመጡት እ በቃ ዶሚኔት እንዲደረጉ ምን ጠብቃቸው ብዙ ሙከራዎች የሚደረጉባቸው የስሎቫን ብራቲስላቫ፣ የዶርትሙንድ፣ የሻክታር ዶኔትስክ የክለብ ብሩዥ ግብ ጠባቂዎች ናቸው። ከሱ ቀጥለው የሚመጡት አርባ ስምንት ሙከራ አድኗል። ግብ ጠባቂው ልዕለ ሰብ እየሆነ ይወጣል ማለት ነው፣ ብዙ ሙከራ ያድናል ማለት ነው። በቀደም የማድሪድ ቤስቱ ተጫዋች የነበረው እሱ። ይሄ ሲዝኑን በሙሉ የታየ ድክመት ነው። አርባ ስምንት ሙከራ አድኗል፣ ከአርሰናል ጋር አምስት ሙከራዎች ነው ያዳነው። ለዚህ ነው ቤሊንጋም ያው ሊከፋ ይችል ነበር። ሶስት ለዜሮ ጠባብ ነው ከዛ በላይም ሊቆጠርብን ይችል ስለነበር የሚል አስተያየት የሰጠው አንዱም የሪያል ማድሪድ ተጫዋች ከ10 ኪሎ ሜትር በላይ አልሮጠም። የበቀደመው ጨዋታ ላይ ስምንት ሙከራ ነው ያደረገው። ዘጠኝ ሙከራ፣ ሶስት ኢላማን የጠበቀ ሙከራ፣ በሁለት አጋማሽ ሁለት ሙከራ ብቻ፣ በሙሉ አርባ አምስት ደቂቃው በስም ካየሽ የሚያስቀና ስብስብ እኮ ነው ግን ባለፉት አራት ጨዋታዎች አስራ በመጥፎ የውድድር ዘመኑ ወቅት ሌላ ጊዜ ሪያል ማድሪድ ማርሽ በሚቀይርበት ጊዜ መንሸራተት ጀምሯል። ባለፉት አራት ጨዋታዎች አስራ አንድ ጎል ተቆጥሮበታል። በሊጋኝስ ሁለት፣ ከዛ በላይ ሊሆን ይችል ነበር። በሶሴዳድ አራት፣ በቫሌንሲያ ሁለት፣ በአርሰናል ሶስት። ባለፉት አራት ጨዋታዎች ይህን ያህል ጎል ተቆጥሮበታል እና ጫና ውስጥ ናቸው። አሰልጣኙ በቻምፒየንስ ሊግ ለመጀመሪያ ጊዜ አይደለም እንዲህ ሲሆኑ የዶርትሙንድ ጨዋታ የመጀመሪያው አጋማሽ ልክ እንደ በቀደመው የአርሰናል ጨዋታ የመጨረሻው 30 ደቂቃ ይመስል ነበር። አሁን በከምባኩ ምክንያት በቪኒ ሀትሪክ ምክንያት ሰው ብዙ አያስታውሰው፣ ግን ሁለት ለዜሮ ነበር። ሌላ ጎል ሊያስቆጥር ይችል ነበር ዶርትሙንድ፣ እና ትልልቅ ታክቲካዊ ስህተቶች ሰርቷል የዶርትሙንዱ አሰልጣኝ ኑሪ ሻሂን ያኔ። ግን በዚህኛው ሚላን ዘጠነኛ ስፍራ ላይ ባለው ሚላን በሜዳው በቤርናቢው ሶስት ለአንድ ተሸንፏል። በሊቨርፑል ሁለት ለዜሮ ተሸንፏል። በሊል ተሸንፏል እና ባለፈው አትሌቲኮ ማዲድንም ሲያሸንፍ ፐርፎርማንሱ በመቶ በሁለቱ ጨዋታዎች ሁለት መቶ አስር ደቂቃ የተዋጣለት ፐርፎርማንስ አልነበር። ለመጨረሻ ጊዜ ጎል ያስቆጠረው በዛ ጨዋታ ላይ ምሳ ታስታውሻለች። እነዚ ሁለት ጎል አንደኛው ሮድሪጎ በጣም የሚያስደንቅ ጎል፣ በኋላ ብራሂም ሌላ በጣም የሚያስደንቅ ጎል አስቆጠረ። ሁለት ኢንዲቪጁዋል ጎሎች ናቸው፣ የተጫዋቾች የግል የላቀ ክህሎት ያየንባቸው ጎሎች ናቸው እና አሁን ካርሎ አንቼሎቲ እንዴት እንደሚሆን አላውቅም። ምክንያቱም ክረምቱ የተወሳሰበ ነው። ግን አሎንሶን የመቅጠር ጉዳይ ውስብስብ። እኔ አሎንሶ መጥቶ አሁን ባሉት ተጫዋቾች ተጫዋቾቹ አስደናቂ መሆናቸውን እቀበላለሁ። ግን አሎንሶ ከተጫዋቾቹ ስራ ይፈልጋል። ከኳሱ ውጭ መልፋት ይፈልጋል። ሪያል ማድሪድ ደግሞ ፌመስሊ እንደምታውቂው፣ ሲስተም አንደኛ ለሚል አሰልጣኝ የሚሆን አይደለም። መልበሻ ክፍል ማስተዳደር የሚችል ከዋክብቱን ማስደሰት የሚችል አሰልጣኝ ነው የሚሆነው። አንቼሎቲ የተሳካላቸው ለዚህ ነው ብዙ ጊዜ አሁን ሰሞኑን ጥሩ ባይሆንም ሁኔታቸው ዚዳን በጣም የተሳካለት ማስተር ታክቲሽያን በመሆን ሳይሆን የመልበሻ ክፍሉን ትልልቅ ገናና ስም ያላቸው ተጫዋቾችን ተንከባክበው ማቆየት በመቻሉ ነው። ምንም ታክቲካል ኑዋንስ የለውም ምናምን ማለት አይደለም ግን፣ ዋናው ነገር ታክቲክ አይደለም። በቀደም ዘጠኝ ሙከራ ብቻ ነው ያደረገው በቻምፒዮንስ ሊግ በዚህ ዓመት አነስተኛው የሙከራ መጠን ነው። ዜሮ ነጥብ አራት አራት ኤክስጂን የነበረው በቻምፒዮንስ ሊግ በዚህ ዓመት አነስተኛው የኤክስጂ መጠን ነው በአድቫንስ ዴታ ብትገል ሁለት መቶ አርባ አምስት ደቂቃ ጎል አላስቆጠረም አሁን በአውሮፓ ውድድር ለ መቶ አርባ አምስት ደቂቃ ለመጨረሻ ጊዜ ያቺን ብራሂም ያቺን ጎል ካስቆጠረ በኋላ የተቀረውን አርባ አምስት ደቂቃ ከዛ በመልሱ ጨዋታ መቶ ሀያ ደቂቃ ነው የተጫወቱት በቀደም ዘጠና ደቂቃ ጎል አላስቆጠሩ እና እንደዚህ አይነት ወርልድ ክላስ ያሉ ተጫዋቾች ሆኖ ኤፕሪል ላይ ከሁሉም ደግሞ በከፋው ጊዜ ላይ የተንሸራተተው ልክ የዛሬ ሀያ ዓመት እንደሆነ ይላሉ ሰዎች። ሁለት ሺህ አንድ ላይ ራውል፣ ሮናልዶ፣ ፊጎ ዚዳንን ይዞ ሞናኮን ማሸነፍ አቅቶት ነበር። አሁን አርሰናል ከሞናኮ የተሻለ ቡድን ኦፍኮርስ፣ ግን ባላንስድ እንዳልሆነ የምታቂው። መሂያ ና ራውል ብራቮ ነበሩ ተከላካዮቹ የነበሩት። አሁን ደግሞ አሰልጣኙ ማያምኑባቸው ፍራንክ ጋርሲያ ና ሉካስ ቫስኬዝ የቡድኑ አማካይ ተመረጨ ፉልባኮች ናቸው። ግን ማድሪድ ቡድኑ ክለቡ ራሱ ተጠያቂ ነው ለዚህ ክሩስ ከለቀቀ በኋላ ሌላ ተጫዋች አላመጡም ሆሴሉ ለቀቀ ሌላ ታክቲካል ሶሉሽን የሚሰጣቸው ተጫዋች ነው እሱን አልተኩትም ናቾ ለቀቀ ሌላ ተከላካይ አላመጡም ጉዳት ብዙ አለ ስለዚህ ክለምቱ ክረምቱ ላይ ራሱ ፍሎረንቲኖ ፔሬስ ሌሎቹ የማድሪድ ሹማምንት የወሰናቸውም ውሳኔዎች ትልልቅ የውሳኔ ስህተቶች ነበሩ አሁን አሰልጣኙ በቋፍ ላይ ያሉ መሰናበታቸው አይቀሬ እየመሰለ ነው